ሰላም ጤና ይስጥልኝ ክቡራን የቻናል ቤተሰቦች በድጋሚ ተገናኝተናል ማለት ነው። በዛሬ ፕሮግራማችን እንግዲህ በኢትዮጵያ ውስጥ ከአስር ሺህ ብር በታች በሆነ ካፒታል ስራ ጀምራችሁ ወይም ደግሞ በቁጥር ስልክ ዋጋ በሆነ ካፒታል ስራ ጀምራችሁ በወር ከአስር ሺህ ብር በላይ ገቢ ልታገኙባቸው የምትችላቸውን አስራ አንድ እጅግ አዋጭ እና ቀላል የስራ ዘርፎችን ይጀላችሁ ቀርብ ያለው ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። እንደዚህ አይነት ደግሞ ፕሮግራሞችን እንድርሳችሁ ደግሞ ቪዲዮውን ሰብስክራይብና ሼር በማድረግ ይጀምሩ። አሁን ምንም ወሬ አለበዛባችሁም ወደ ፕሮግራሙ ልሰዳችሁ፣ ይመቻችሁ ቤተሰብ። እሺ ክቡራኔ ቻናላ ቤተሰቦች ከ11 በኢትዮጵያ ውስጥ ከ10 ሺህ ብር በታች የሚጀምሩ አትራፊ ስራዎች ውስጥ የመጀመሪያው ትንሽ የሁለገብ ቁርስ ቤት ስራ ነው ማለት ነው። ይህ የስራ ዘርፍ እንግዲህ የፍሰት ባለበት አካባቢ እንደ መናሃሪያ፣ አደባባይ፣ ኮሌጆች፣ ዩኒቨርሲቲዎች፣ ገበያ አካባቢ የሰው ፍሰት ባለበት አውራ መንገድ አካባቢ መጠነኛ በረንዳ በመከራየት ቡና፣ ሻይ፣ ወተት፣ አጃ፣ ዳቦ፣ ቆሎ፣ ኩኪስ፣ ዶናት፣ የሀይላንድ ውሃና ጁስ በመሸጥና በማዘጋጀት በመረከብ በየጠዋቱና በየምሽቱ ሰዎች ለስራ ለትምህርት ሲሄዱ ፈጣንና ኃይል ሰጪ ቁርስና መክሰስ ስለሚፈልጉ ትንሽ ቦታ ተከራይታችሁ በ10 ሺህ ብር ጀምራችሁ በወር ከ10 ሺህ ብር በላይ ትርፍ ማግኘት የምትችሉበት በጣም አዋጭ ስራ ዘርፍ ነው ማለት ነው። ትንሽዬ ሁለገብ የቁርስ ቤት ስራ ለመጀመር የሚያስፈልጋችሁ 10 ሺህ ብር ወረት ሲሆን ይህም የታሸገ ውሃና ጁስ መግዣ፣ ለዳቦ መረከቢያ ፒኖሪኬት መግዣ፣ ትናንሽ የከሰል ምድጃዎችን መግዣ፣ የሻይና ቡና እቃዎችን መግዣ፣ ንጹህ መጥበሻዎችን መግዣ፣ የፕላስቲክ ዱካ ወንበሮች እና ጠረጴዛዎችን መግዣ ሲሆን ወረታችሁ በየቀኑ እየጨመርላችሁ ስለሚሄድ ይህንን ስራ ብትጀምሩት በ10 ሺህ ብር በታች ጀምራችሁ በየወሩ ከ10 ሺህ ብር በላይ ትርፍ ማግኘት የምትችሉበት አዋጭ የስራ ዘርፍ ነው ማለት ነው። ሁለተኛው በጣም አዋጭና ከአስር ሺህ በታች የሚጀመር በጣም ያልተበላበት ስራ ተንቀሳቃሽ ቡና ቤት ስራ ነው። ይህ የስራ ዘር በአዋጭነት ለመስራት የምትሮበት አካባቢ ሰፊ ከተማ ከሆነ በአስር ሺህ ብር በታችና ተንቀሳቃሽ ቡና መሸጫ ዛሬውን ብትከፍቱ በጣም አዋጭ ነው ማለት ነው። እንደ ወቀው ቡና በኢትዮጵያ ውስጥ ህይወት ነው። በተለይ ብዙ ሰዎች ሰፊ ከተማ አካባቢ ለስራ ተጠምደው ስለሚውሉ ተቀምጠው ቡና ለመጠጣት ጊዜ የላቸውም። በመሆኑ ተንቀሳቃሽ ቡና መሸጫ ባለ አራት እግር በሳይክል ጎማ የሚሰራ በእጅ የሚገፋ ጋሪ ማለት ነው። በባለሙያ በቀላል ብረት አስርታችሁ ወይም ደግሞ ተከራታችሁ ሙሉ የቡና እቃዎች ስራዎችን በመያዝ ሰዎች በሚበዙበት አካባቢ እናንተ ወደ እነሱ በመሄድ በስራ ቦታዎች፣ በገበያዎች ወይም ደግሞ በትምህርት ቤቶች አካባቢ ቡና አፍልታችሁ በመሸጥ በ10 ሺ ብር ጀምራችሁ በየወሩ በ10 ሺ ብር የተጣራ ትርፍ ማግኘት ትችላላችሁ ማለት ነው። ተንቀሳቃሽ ቡና ቤት ለመስራት ለመጀመር የሚያስፈልጋቸው እቃዎች ትንሽ ቡና ማፊያ፣ ጀበና፣ የቡና እቃዎች፣ ስኒና ብርጭቆ፣ ስኳር፣ ጨው፣ ጭሳጭስ፣ የጭሳጭስ ምድጃ፣ የእሳት ማውጫ፣ ትንሽ ውሃ መያዣ ጀሪካን፣ የፕላስቲክ ዲሽ፣ መቆንጠጫ፣ የፕላስቲክ ዱካ፣ ወንበሮችን ገዝታችሁ ወይም ተከራታችሁ በቀላሉ ስራ በመጀመር በወርቅ ከ10 ሺ ብር በላይ ገቢ ማግኘት ትችላላችሁ ትችላላችሁ ማለት ነው። ሶስተኛው ከ10 ሺህ ብር በታች የሚጀመር በጣም አዋጭና ትራፊ የስራ ዘርፍ የቤት ውስጥ ኬክና ዳቦ ኩኪስ መጋገርና ማድረስ ስራ ነው። ክቡራን የዚህ ቻናል ቤተሰቦች ኬክ፣ ዳቦ፣ ኩኪስ በኢትዮጵያ ውስጥ የለት ተለት ፍጆታና የባለ አካሎች ናቸው። ከቤት ስብሰባ ሰዎች እስከ ልዩ በዓላት ከሰርግ እስከ ልደት ኬክ፣ ዳቦና ኩኪስ የገበታ ማጣፈጫዎች ናቸው። በተለይ እነዚህ ምግቦችን በቤት ውስጥ ማምረት የስራ ሰዓታት ነፃነትን ሰሩ ከመጨረሻው በላይ የሱቅ ኪራይና የሰራተኛ ወጪ አያስወጡም። ብቻ ምን አለፋቸው የዳቦ ኬክ፣ ኩኪስ ጥሩ አዘገጃጀት ቀመር፣ ጥሩ አስተሻሸግ ጥሩ ንጽህና መልካም የደንበኞች አያያዙ ይኖራችሁ እንጂ ቤት ውስጥ የሚዘጋጅ የዳቦ የኬክ ኩኪስ ምርቶች ከፋብሪካ ምርቶች የበለጠና ትኩስና ተፈጥሯዊ ስለሆኑ ተፈላጊነታችሁ ከፍ ያለ በመሆኑ በወር በ10 ሺህ ብር መነሻ ካፒታል ጀምራችሁ በየወሩ በ10 ሺህ ብር በላይ የተጣራ ትርፍ ማግኘት ትችላላችሁ። ውድ የዚህ ቻናል ቤት ሰዎች ይህን ስራ ለመጀመር የሚያስፈልገው 10 ሺህ ብር ወረት ሲሆን ይህም የመጋገሪያ ዕቃዎችን ምድጃ፣ ትሪ፣ የኒኬል ወይም የብረት ፓትራ ጥሬቃዎችን እቃዎችን እንደ ዱቄት፣ ስኳር፣ እንቁላል እና ጥሩ የፍሶች ባለበት የሚለ ባነር ወይም ስቲከር ለመለጠፍ ብቻ ነው የሚያስወጣችሁ ማለት ነው። ክቡራን የቻናል ቤተሰቦች እንደ ወንድምነት ይህን ስራ ብትጀምሩት እርግጠኛኔ በወር ውስጥ በጣም አትራፊ ትሆናላችሁ ማለት ነው። አራተኛ የወረቀት ቦርሳ ወይም ፔፐር ባግ አምርቶ መሸጥ ስራ ሌላኛው በኢትዮጵያ ውስጥ በቤታችሁ ሆናችሁ ትርፋማ የምትሆኑበት ከፍተኛ ተፈላጊ የሆነ ምንም ያልተበላበት ስራ የወረቀት ቦርሳ ስራ ሲሆን በ10 ሺህ ብር መነሻ ካፒታል ጀምራችሁ በወር በጣም ከፍተኛ ትርፍ የምታተርፉበትና በአጭር ጊዜ የሚቀይራችሁ በጣም ምንም ያልተበላበት ምርት ስራ ነው ማለት ነው። ውድ የዚህን ቻናል ቤተሰቦች የወረቀት ቦርሳ ስራ ለመጀመር በጣም አሰራሩ እጅግ ቀላል ሲሆን የሚያስፈልጓችሁ መሳሪያዎች ደግሞ ሶስት ጥቅል ወፍራም ወረቀት፣ ዋጋው እንደ ወረቀቱ ውፍረት ቢለያይም በአራት ሺህ ብር፣ አንድ ኪሎ ግራም ማጣበቂያ በ300 ብር አንድ ጥቅል ገመድ ለእጅ ማስያዣ የሚሆን በአምስት መቶ ብር ሁለት ፍሬ መቆረጫ መቀስ በአራት መቶ ብር አንድ ፍሬ የእጅ ሜትር በመቶ ብር አንድ ፍሬ እርሳስና አንድ ፍሬ የመሻ ሰሌዳ በአራት መቶ ብር ያመረታችሁትን የድርጅታችሁን ወይም ደግሞ የእናንተ መለያ ሎጎ በስቲከር ወይም በባነር ለማሰራት በአንድ ሺህ ብር የሚፈጅ ሲሆን የመስሪያ ግብዓቶችን በአዲስ አበባ መርካቶ ወይም የቅናሽ ባለበት የህትመት መሸጫ ሱቆች መግዛት ትችላላችሁ ማለት ነው። እነዚህን ያመረታችኋቸውን የወርቀት ቦርሳዎችን ለትናንሽ ሱቆች፣ ለቡቲኮች፣ የመጽሐፍ መሸጫ መደብሮች፣ ኬክ ቤቶች፣ የቡና መሸጫዎች እና እንዲሁም ደግሞ በማህበራዊ ሚዲያ በቴሌግራም፣ በፌስቡክ እና ሌሎች ሚዲያዎችን ፎቶአቸውና ቪዲዮዋቸውን በመልቀት በመሸጥ በወር ካስሽ ላይ የተጣራ ትርፍ ማግኘት ትችላላችሁ ማለት ነው። አምስተኛ የፈሳሽ ሳሙና አምርቶ መሸጥ ስራ፣ በኢትዮጵያ ውስጥ የፈሳሽ ሳሙና ፍላጎት ከፍተኛና የዕለት ተዕለት የማያቋረጥ፣ በሁሉም ቤቶች፣ በቢሮዎች፣ በተቋማት አካባቢ ከፍተኛ የንጽህና መጠበቂያ ፍላጎት አለ። ከዚህም በተጨማሪ የፈሳሽ ሳሙና ቢዝነስ ከፍተኛ ቴክኖሎጂ ወይም ደግሞ እውቀት ወይም ደግሞ ውድ ማሽኖችን ስለማይፈልግ በጥንቃቄና የደህንነት መጠበቂያ ልብሶችን በመልበስ መሰረታዊ ኬሚካሎችን በመግዛት በ10 ሺህ ብር ወረት ጀምራችሁ በቤት ውስጥ አምርታችሁ ለገበያ በማቅረብ በወር ከ10 ሺህ ብር በላይ ገቢ ማግኘት ትችላላችሁ ማለት ነው። የፈሳሽ ሳሙና ቢዝነስ ለመጀመር እንግዲህ የመጀመሪያ የፈሳሽ ሳሙና ጥሬ እቃዎችን ኮስቲክ ሶዳ ሶዲየም ላውሬት ሰልፌት ሶዲየም ትሪፖሊ ፎስፌት የገበታቸው ፓልም ዘይት ሽቶ ቀለም ፎርማሊን አድርጋችሁ በ6000 ብር ከገበያ ትገዛላችሁ በተጨማሪ የስራ ቁሳቁሶችን ማለትም ትልቅ የፕላስቲክ ባልዲ የማይዝግ ማንኪያ መለኪያ ኩባያዎች አነስተኛ ኤሌክትሮኒክ ሚዛን የድህነት መነጻሪያ እንዲሁም ደግሞ ወፍራም ጓንት የፒኤች መለኪያ ወረቀት አድርጋችሁ በሁለት ሺህ ብር ከገበያ ትገዛላችሁ ለማሸጊያ ደግሞ የሚያገለግል የፕላስቲክ ጠርሙሶች ወይም ደግሞ ሃይላንዶችን ከግማሽ ሊትር እስከ አምስት ሊትር የሚይዙ ከመቶ ፍሬ በላይ ጠርሙሶችን ትገዛላችሁ ከዛም በተጨማሪ ደግሞ በሳሙና ጠርሙስ ላይ የሚለጠፍ ቀላል የወረቀት ስቲከር ወይም መለያ የህትመት ቤት በማሳተም በአጠቃላይ የነዚህ ወጪ ደግሞ እሺ 500 ብር ሲሆን ሁሉንም የፈሳሽ ሳሙና መስሪያዎችን በጅምላ ከአዲስ አበባ መርካቶ በመግዛት የፈሳሽ ሳሙና በቤት ውስጥ አምርታችሁ በመሸጥ በወር ከ10000 ብር በላይ እንዲሁም ከዛም በላይ ትርፍ አግኝታችሁ ራሳችሁን መቀየር ትችላላችሁ ማለት ነው። ስድስተኛ ቤቱ ሽቶ አምርቶ መሸጥ ስራ። ውድ የዚህ ቻናል ቤተሰቦች፣ በአሁኑ ሰዓት ሁሉም ሰው ቤቱ ጥሩ ማዛ እንዲኖረው ይፈልጋል። ነገር ግን በፋብሪካ ውስጥ የተመረቱ የንግድ ቤት ሽቶዎች ውድ ስለሆኑ በቤት ውስጥ የተመረቱ ሽቶችን በብዛት እየተሸጡ ይገኛሉ። በመሆኑም በ10000 ብር በታች በሆነ ካፒታል ስራውን ጀምራችሁት በወር ከአስር ሺህ ብር በላይ ገንዘብ ማግኘት ይችላላችሁ ማለት ነው። ይህን ስራ ለመስራት የሚያስፈልጋችሁ ዋና ዋና ንጥረ ነገሮች ደግሞ ሁለት ሊትር ኢታኖል ማለትም 96% የሆነ አልኮል በ1500 ብር ንጹህ ዘይቶች ወይም ኢሴንሻል ኦይል ማለትም እንደ ላቬንደር ሎሚ ኦሬንጅ ፔፐርመንት ያሉትን የመሳሰሉትን ከእያንዳንዳቸው ትንሽ ብቻ ያስፈልጋል ስለዚህ ትናንሽ ጠርሙሶች በመግዛት ለሶስቱ አይነት ዘይቶች ወደ 3500 ብር ትገዛላችሁ። የተጣራ ውሃ ጥቂት ሊትር ውሃ በ100 ብር ትገዛላችሁ። ግሊሰሪን በ500 ብር ትገዛላችሁ። ከ50 እስከ 100 ሚሊ ሊትር መጠን ያላቸው የሚረጩ ጠርሙሶችን በ30 ፍሬ ለመጀመሪያ ጊዜ ለመስራት በቂ ስለሆነ በ2500 ብር ትገዛላችሁ። የሰራችሁትን ሽቶ ትንሽ ማብራሪያና የራሳችሁን ድርጅት ስም መለያ በስቲከር ለማሰራት ደግሞ በ500 ብር ታሰራላችሁ። ማደባለቂያ ኩባያዎችና ማደባለቂያ ጎድጓዳ ሳህኖችን ለመግዛት 900 ብር ትገዛላችሁ። በአጠቃላይ ወጪያችሁ 10000 ብር ወረት ጀምራችሁ በወር ውስጥ ከ10000 ብር በላይ ገንዘብ ማግኘት ትችላላችሁ ማለት ነው። ሽቶውን ለመሸጥ ደግሞ የሚያምሩ ፎቶዎችና ቪዲዮዎችን በማህበራዊ ሚዲያ እንደ ፌስቡክ፣ ቴሌግራም፣ በቲክቶክ ገጽ ላይ በመለጥ እንዲሁም ከትናንሽ ቡቲኮች የስጦታ ሱቅ በጅምላ በማስረከብ በወር ከ10000 ብር በላይ መስራት ትችላላችሁ ማለት ነው። ውድ የዚህ ቻናል ቤተሰቦች ስለ ሽቶ አሰራር ማወቅ ከፈላጋችሁ ወደፊት እንዲሰራላችሁ በኮሜንት አሳውቅኝ። ሰባተኛ አነስተኛ የሞባይል ስልክ ጥገና ስራ በአሁኑ ጊዜ ሀገራችን ሞባይል ስልክ የሌለ ሰው የለም። አብዛኛው ወደ ሀገራችን የሚገቡ ሱቆች ደግሞ ጥራት የጎደላቸው ከመሆናቸው ባሻገር ስልኮች በባህራቸው ጥቃቅን ጥገናዎች ያስፈልጋቸዋል። በመሆኑም በተለይ ስልክ ጥገና ሙያ እውቀት ካላችሁ እስክሪን መቀየር፣ ባትሪ መቀየር፣ ሶፍትዌርን ማስተካከል የመሳሰሉትን መሰረታዊ ጥገናዎችን በመስጠት በወር ብዙ ሺህ ብር ማግኘት ትችላላችሁ። ወደዚህ ቻናል ቤተሰቦች ይህን ስራ ለመጀመር ትንሽ የስልጠና ኮርስ በመውሰድ ወይም ደግሞ ከሚያውቁ ሰው ጋር አብሮ በመስራት መሰረታዊ እውቀትን መቅሰም የሚቻል ሲሆን ስራውን ለመጀመር የሚያስፈልጉ ጥቂት መፍቻ መሳሪያዎች፣ መልቲሜትር፣ ብሎወር በመግዛት ወይም በመከራየት በወር ከ10000 ብር በላይ ገቢ ማግኘት ትችላላችሁ ማለት ነው። ስምንተኛ የጫማ መጠገኛና ማጽዳት ስራ ወይም ዘመናዊ ሊስትሮ ስራ። እንደሚታወቀው የሀገራችን የጫማ ዋጋ በኑሮ ውድነቱና በዶላር ጭማሪ ምክንያት የጫማ ዋጋ በጣም ተወዷል። ከዚህም በተጨማሪ ሰዎች ሁሌም ጫማቸው ይጠፋል፣ ይበላሽባቸዋል ወይም ደግሞ ይቆሻል በመሆኑም ብቻ እናንተ የተሻለ ሙያ ይኖራችሁ እንጂ ያገራችን ህዝብ አዲስ ጫማ ከመግዛት ይልቅ የድሮም ማስጠገን የሚፈልጉ ብዙ ያገራችን ህዝብ አለ። ስለሆነም ሰው በሚበዛበት አካባቢ ትንሽ ሱቅ በመከራየት በ10000 ብር የጫማ መጠገኛና ማጽዳት ቢዝነስ በመጀመር በወር ከአስር ሺህ ብር በላይ ገንዘብ ማግኘት ትችላላችሁ ማለት ነው። ወደ ቻናል ቢሰውጅ የጫማ መጠገኛና ማጽዳት ቢዝነስ ለመጀመር የሚያስፈልጋችሁ የጫማ ጥገና መሳሪያዎች፣ መዶሻ የጫማ ቀለም፣ የጫማ ቅባዝ፣ መርዝ፣ ማስቲሽ፣ የጫማ ማዛ፣ ቡርሽ፣ ስፖንጅ፣ መስፊያ፣ ትናንሽ ዱካ ወንበሮች፣ የፕላስቲክ ጀሪካን፣ የፕላስቲክ ሳፋ በመግዛት ትንሽ ሱቅ ተከራይታችሁ በወርክ 10 ሺህ ብር በላይ ገቢ ማግኘት ትችላላችሁ ማለት ነው። ተጠናኛ ተንቀሳቃሽና የአትክልትና ፍራፍሬ ሽያ ስራ ውዴዚ ይህን ስራ ለመጀመር አስር ሺ ብር የሚያስፈልገን ሲሆን ከተላልቅ ገበያዎች ወይም ደግሞ ከገበሬዎች በቀጥታ ያልበሰሉ ፍራፍሬዎችና አትክልቶችን በጅምላ በመግዛት በምስሉ የሚታዩትን አይነት ባለ አራት እግር በሳይክል ጎማ የሚሰራ በእጅ የሚገፋ ጋሪ በባለሙያ በቀላል ብረት አሰርታችሁ ወይም ደግሞ ተከራይታችሁ በየሰፈሩ በተጨናነቁ ቦታዎች በችርቻሩ በመሸጥ ሱቅ ሳትከራዩ በወር የተሻለ ትርፍ ማግኘት ትችላላችሁ ማለት ነው። ስራውን ለመጀመር እንግዲህ የሚያስፈልጋችሁ አትክልትና ፍራፍሬ እያዞሩ መሸጫ ባለ አራት እግር በሳይክል ጎማ የሚሰራ በእጅ የሚገፋ ጋሪ፣ ጠረጴዛ፣ ሚዛን፣ ማስተናገጃ ፌሳልና ትኩስ ፍራፍሬዎችና አትክልቶች ናቸው። ወጪ እንዲቀነስላችሁ ደግሞ ሚዛንና ጋሪ መከራየት ትችላላችሁ ማለት ነው። አስረኛ ማህበራዊ ሚዲያ አስተዳዳሪ ወይም ሶሻል ሚዲያ ማኔጅመንት ስራ። ክቡራን የዚህ ቻናል ቤተሰቦች ዘመኑ የቴክኖሎጂ በመሆኑ የቴክኖሎጂ ፍቅርና ጊዜ ካላችሁ በተለይ ሰፊ ከተሞች አዲስ አበባ፣ ሐዋሳ፣ ድሬዳዋ፣ ባህርዳር፣ መቀሌና ሌሎች ከተሞች የምትኖሩ ከሆነ የብዙ ድርጅቶች ባለቤቶች በስራ ተጠምደም ስለሚውሉ የነሱን የፌስቡክ የኢንስታግራም፣ ቴሌግራም ገጻቸውን በማስተዳደር ይዘት በመፍጠር እና አድማጭ በማሳደግ ብዙ ደንበኞች ጋር ውል በመያዝ በወር ካያሽ ብር በላይ ገንዘብ መስራት ትችላላችሁ ማለት ነው። ማህበራዊ ሚዲያ አስተዳደሪ ወይም ሶሻል ሚዲያ ማኔጅመንት ስራ ለመጀመር የሚያስፈልገው ኮምፒውተር ወይም ስማርት ስልክ ጥሩ ኢንተርኔት ኮኔክሽን እና የማህበራዊ ሚዲያ እውቀት ሲሆን በመጀመሪያ ደንበኛ ለማግኘት የሚያውቋቸውን ሰዎች ጋር አገልግሎት በመስጠት ብዙ ደንበኞች በመያዝ በወር ጥሩ ገንዘብ ማግኘት ትችላላችሁ ማለት ነው አስራ አንደኛ ና የመጨረሻው ከአስር ሺህ ብር በታች የሚጀመር በጣም አዋጭ ስራ የኦንላይን ትምህርት ማስተማር ስራ ወይም ኦንላይን ቱቶሪንግ ይባላል ይህ ስራ ከዩኒቨርሲቲ እና ኮሌጅ ተመረቃችሁ ስራ ለሌላችሁ፣ ወይም ደግሞ እየተማራችሁ ገንዘብ መስራት ለምትፈልጉ በተለይ በቀለም ትምህርት ጥሩ ከሆናችሁ፣ እንዲሁም ተጨማሪ ስራ ለመስራት ገንዘብ ማግኘት ለምትፈልጉ መምህራን ጭምር እንደ እንግሊዝኛ፣ ፊዚክስ፣ ሂሳብ፣ ኮምፒውተር ያሉ ከባድ ትምህርት አይነቶችን ለተማሪዎች ወይም ደግሞ ለሌሎች ፍላጎት ላላቸው ሰዎች በግልጽ አቀራረብ ጥያቄዎችን በመስራትና ከዛም በዩቲዩብ፣ በቴሌግራም፣ በቲክቶክ፣ በስኬጁል በመጫን በኦንላይን ትምህርት በመስጠት ቀጥታ ከተማሪዎች በማስተማር ገንዘብ በማግኘት ከዚህም ከፍ ሲል ደግሞ የምትለቁት ትምህርት ሌላ ደርሶ ብዙ እይታ ካገኘ በዩቲዩብ፣ በቴሌግራም እና በቲክቶክ ቀጥተኛ ባልሆነ መንገድ ብዙ ገንዘብ ማግኘት ትችላላችሁ ማለት ነው። ውድ የዚህ ቻናል ቤት ሰዎች የኦንላይን ትምህርት ማስተማር ስራ ለመጀመር በዋናነት የሚያስፈልገው አስር ሺህ ብር ሲሆን ይህም ኮምፒውተር ዴስክቶፕ፣ ወይም ደግሞ ስማርት ስልክ፣ ኢንተርኔት ጥቅል፣ አጋዥ መጽሐፍትን፣ ወረቀት እስክርቢቶና ጠለቅ ያለ የትምህርት እውቀት ብቻ ሲሆን ኮምፒውተር ወይም ደግሞ ስልክ በመከራየት ወይም ደግሞ ካልሆነም ደግሞ ቀለል ባለ ዋጋ ያገለገሉ ኮምፒውተር በርካሽ በመግዛት የኦንላይን ትምህርት በማስተማር በወር ከአስር ሺ ብር በላይ ገንዘብ የተጣራ ትርፍ ማግኘት ትችላላችሁ ማለት ነው። እሺ ክቡራኔ፣ ቻናል ቤተሰቦች በዛሬው ፕሮግራማችን እንግዲህ በኢትዮጵያ ውስጥ ከአስር ሺ ብር በታች በሆነ ካፒታል የሚጀምሩ 11 እጅግ አዋጪ የቢዝነስ ስራዎችን በዝርዝርና በጥልቀት አይተናል ማለት ነው። እንደዚህ አይነት ፕሮግራሞች ደግሞ እንዲደርሷችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳስረሱ። በሌላ ፕሮግራም እስክንገናኝ የደረሱ ሞ ቻው ቸረንሰብት